የቻናላይ ተከታታዮች እንደምንከረማችሁ በመጥፋቴ በመጀመሪያ በጣም ይቅርታ ያው ስራ ስለሚደራረብብኝ ነው ቪዲዮ ሳልሰራ ቆየው እና ይቅርታ ጠይቃለሁ በመጀመሪያ ደረጃ ሲቀጥል ወደ ዛሬው ክላሳችን ስንገባ ባለፈው ክላስ እንግዲህ አላይመንት ሰርተን ነው ያቆምነው አላይመንት ሰርተናል ሆሪዞንታል አላይመንት ነገር ግን ከርቭ አልሰጠነውም ቀጥታ አላይመንቱን እንደሰራን ብቻ ነው ያቆምና ዛሬ ከዛ ምንቀጥል ይሆናል ማለት ነው። ነገር ግን ሌላ ይህንን ስራ እንዴት እንደምንቀጥል ላሳያችሁማ ለስፔሻል ቱቶሪያል ክላስ እያዘጋጀው ያለውትን ላሳያችሁ እና ምን እንደሚመስል ይሄ እንግዲህ ለስፔሻል ክላስ ለሚወስዱ ሰዎች እያዘጋጁ ያለሁት ነው። ኮሪደሩ ይሄን ይመስላል። እጅግ በጣም ዲቴል ነው። ሲበዛ ዲቴል ነው። እያንዳንዷ ነገር በጥንቃቄ የተሰራች ናት። ፕሮፋይሉ ይሄን ይመስላል። ሁሉም ነገር ፕሮፋይሉ ላይ ጥርት ብሎ ይታያል። ፕሮፋይል ቢዩ እራሱ ቧላ ያኛው ላይ ስንሰራ እናየዋለን እና ዲፎልቱ እንዴት ጭምልቅ ያለ እንደሆነ ከዛ ግን እኛ ለፕሪንት እንዲመች አድርገን በራሳችን ስኬል አጀስት አድርገን ያው እንደምታዩት ዋን ቱ ቱ ሀንድረድ ይሄ ስኬል ለፕሪንት የሚመች ስኬል ነው እና ወደ ስራ ስንገባ መጀመሪያ ስኬላችንን አጀስት አድርገን አስተካክለን ነው እና እየገባን ያለ ነው። የመጀመሪያው አሁን የማስረዳችሁ ነገር የሚኖረው የሚሆነው ይሄኛውን ነው ማለት ነው። ይሄንን ቪዲዮ ነው መለክላችሁ ማለት ይሄን ስራ ሳይሆን አሁን ከእናንተ ጋር እያወራ ነው ያለው ነገር የምልክላችሁ ይሆናል ማለት ነው። እንደምታዩት ይሄኛው ፕሮፋይል ቪው ነው። እያንዳንዷ ነገር ጥንቀቅ ያለችና በስነ ስርዓት በቃ በአማረ መልኩ የተሰራ ነው እና ቲቪስ ሪዲ ላይ ትልቁ ነገር ከመስራታችን በላይ በጣም አድካሚውና አሰልችው ነገር ዲፎልቱን ማስተካከል ወደምንፈልገው ፕሮፌሽናል ወደሆነው ወይ መቀየር ነው እና ትልቁ ከባዱ ነገር ያንን እንዴት እንደምትሰሩት ከመጀመሪያው እስከ መጨረሻው የያዘ ቪዲዮ ነው እና እሱን በግል መውሰድ የምትፈልጉ ሰዎች ታናግሩኝ። ያላችሁ ፕሮሰክሽን ነው። ይሄን ይመስላል። እያንዳንዷ ነገር ቪዝብል ነች፣ እያንዳንዷ ዲቴል ተገልጻለች በሚያምር መልኩ ማለት ነው። ይሄ ሁሉ ስላልወጣ ነው። እኔ ሳምፕል ለእናንተ ለማሳየት ነው ያወጣሁት ነገር ግን እዚህ ውስጥ ገብቼ ክሬት መልቲ ቪቭ ብለው ሁሉንም በሚያምር መልኩ እዚህ ጋር ያወጣልኛል ፕሪንተብል በሆነ ወይ የመጨረሻውን ቪዲዮ ደግሞ አሳያችኋለሁ። እንዴት ፕላን ፕሮፋይል ላይ ተካቶ እንዴት ፕሪንት እንደሚደረግ እያንዳንዷ ዲቴል እንዴት ልትታይ እንደምትችል ያንን አሳያችኋለሁ። አሁን ይሄ ፕሪንት የሚሆን አይደለም። ለምሳሌ ይሄ ይሄ ኮሪደር እንደዚህ አይደለም ፕሪንት የሚሆነው። ይሄ ለቪዥዋል እንዲመቼ ነው የተጋነው። በጣም ከት ያለኝ፣ ምን ያህል ከት አለኝ እነዚህ ቀይ ቀዮቹ የምታያቸው እንዳል ልካት ናቸው። በአረንጓዴ ያሉት ደግሞ እነዚህ ፊሎች ናቸው። ይህ ፊል ነው እነዚህ ይሄ ፊል ብቻ አይደለም ቦተምም አለበት እና ቦተሙንም አንድ ላይ ያወጣው ነው። እና ይሄ መሀል ላይ ያለው እንግዲህ አስፋልታችን ነው። ይሄኛው ዲሻችን ነው። ይሄ ዲሻችን ነው። ይሄንን ይመስላል ማለት ነው ኮሪደሩ ነገር ግን ይሄ ለፕሪንት የሚሆን አይደለም። ለፕሪንት የሚሆነው መጨረሻ ጊዜ እናያለን። ጥንቅቅ ያለ ነው መሆን ያለበት። ስባግን ያስፈልግም። ቢያምሩ ፕሪንት የማይደረጉ ነገሮች አሉ። ሳትሴትስ ለእይታ ቢያምሩ ለስራ ማይሆኑ ነገሮች ይወገዳሉ ማለት ነው። ይወገዳሉ ሲባል ከዚህ ላይ ይደለታሉ ማለት ሳይሆን ኢንቪዚብል የሆኑ እና ለስራ የሚያስፈልገንን ብቻ ይዘን እንሄዳለን ማለት ነው። የሆሪዞንታል አላይመንት ቼኔጅ ነው። በየመቶ ነው የሰጠውት ዜሮ ፕላስ ሶስት መቶ ካለ የሚቀጥለውን የምናገኘው ዜሮ ፕላስ አራት መቶ ሆኖ እና እንደ ህጨናንቅ በየመቶ ነው የሰጠውት። ቼኔጅ በየሀያው ሊሰጥ ይችላል። ሌላ ሰው በየሀያ ሰጥቶም ልታዩት ትችላላችሁ። ኢቨን እናንተ ስትሰሩም የእናንተ መስሪያ ቤት ስታንዳርድ ሊኖሩ ይችላል እና ያንን ቼኔጅ በራሳችሁ መንገድ መስጠት ትችላላችሁ። ይሄ ብዙ ማሳሳቢ አይደለም፣ ሌላ ነገርን እንዳይሸፍን ከማለት አንጻር ነው። ኮንትሮቹ ነው ያቸው ሌላ ነገር ለመጋረድ ብቁ አይደሉም። ብሮክን ላይን ናቸው። ኮንትሮቹ አኖቴት ይደረጋሉ። እነዚህ እነዚህ ኮንትሮቹ እያንዳንዳቸው አኖቴት ይደረጋሉ። ግሪዶች ይኖራሉ። እነዚህን ግሪዶች ጥንቅቅ አድርገን እንሰራለን። ያንንም በሌላ ክላስ ፕሪንት ሊሆን አካባቢ የማሳያችሁ ይሆናል ማለት ነው። ኦልሞስት ይሄ ያለቀ ነው። ከዚህ በኋላ የዛኛውን ክላስ ለሚወስዱ ልጆች የምናዳርስ ነው የሚሆነው። እዚህ ውስጥ ሰባት ሲምቢሊ አለው። ይሄ ሰባት ሲምቢሊ ጽድት ያለ ሰባት ሲምቢሊ ነው፣ በስነስርዓት የተሰራ የአንዳንዷ ነገር ወርከብል የሆነች የሚሰራ ሰባት ሲምቢሊ ነው። እሱንም ከፍቼ ላሳያችሁና ወደሚቀጥለው ቪዲዮ እንሄዳለን ማለት ነው። ኮምፖዘሮን ላስነሳ እና ሰባት ሲምቢሊውን ላሳያችሁ ምን ያህል ዲቴል እንደሆነ ሁሉም ነገር ጠንቀቅ ብሎ ይገባል። ሰብአሴምብሊ ነው አንድ ብቻ አይደለም ብዙ ሰብአሴምብሊዎች አሉ። ስትወስዱ ኮርሱን ስትወስዱ የሚሰጧችው በጣም ብዙ ሰብአሴምብሊዎች አሉ። የየራሳቸው ሚና ያላቸው ሰብአሴምብሊዎች ማለት ነው። በዛ ላይ ይሄ ሰብአሴምብሊ እንደ ድሮ መንገድ ሱፐር ኤሌቬሽን ሰርተን ሱፐር ኤሌቬሽናችንን እንደገና ወስደን እያንዳንዷን ከርቭ ኢዴት አድርገን መልሰን ተጠቅመን የምንለውና የሚያሰለችን አይነት ሰባ ሴሚሊ አይደለም። ሱፐር ልቤሽን የተካተተለት ነው። ቀጥታ ሹለር ሮል ኦቨሯን ብቻ ወስደን ወደ ውጭ አውጥተናት ሮል ኦቨሯን ብቻ አጥፍተን መልሰን ሴሲቢያችንን አስገብተን መጠቀም ብቻ የሚያስችለን ሰባ ሴሚሊ ነው። እንደምታዩት ነው። ይሄ ሌኑ ነው። ይህን ይመስላል ሌኑ ይሄ ሌኑ ነው። ይሄኛው ደግሞ ሲዎች ነው። ለምሳሌ አሁን ይሄ ሲዎች ወደ ግራም ወደ ቀኝም ቱዘሌፍ ቱዘራይት የሚሰራ ነው ማለት ነው። ማለት ሌናችንን ወደዛም ብናደረገው ወደዚህም ብናደረገው ሱፐርሊቪሽኑ ራን እንዲያረከሹ ለዱ ጋር ተያይዞ ለግራም ለቀኝም እንዲያገለግል ሲዎች ተደርጎ የተሰራ ነው። እዚሁ ስንገባ ይሄ የሱፐርሊቪሽን ፎርሙላ ነው። ሱፐር ሪሌሽን ራን እንደሚያደርግ የተቀመጠ ፎርሙላ ነው። ለግራም ለቀኝም አለው። እነዚህ ለሱፐርሌሽን የተቀመጡ አጭር ፎርሙላዎች ናቸው። እንደምታዩት ሮል ኦቨሩ ይሄ ነው። ይሄንን ተከትሎ ነው ሁሉም ነገር የሚሰራው ማለት ነው። ከዛ ካልኩሌትድ ሹልደር አለው ማለት ነው። ያ ካልኩሌትድ ሹልደር ማለት ምን ማለት ነው? እያንዳንዷን ነገር እችነች ካልኩሌትድ ሹልደር ማለት ይሄ ይሄ ሌንቱ ሌንቱ ሌንቱ ሱፐርሊቬሽን መስራት ሲጀምር ከሰባት ፐርሰንት በላይ ከሆነ ነገቲቭ አንድን እንዲወስድ የሚያደርግ ማለት ነው። በብዛት ሱፐርሊቬሽን ስናዘው የቀናነስ አይደለም የሚያስቀምጠው፣ ትልቁ ሱፐር ሱፐርሊቬሽናችን ለምሳሌ በስምንት ብንሰራው ስድስት ቢ ቢመጣ የመሀለኛው የአውተር ሹልደሩን ነጋቲቭ ሁለት አድርጎ ነው የሚያስቀምጠው ማለት ነው። ያ ማለት ስምንት ቢመጣ ዜሮ ነው የሚሆነው ማለት ነው አይደለም። ያንን ነው ወደ ውጭ አውቀትን እስከ ዛሬ ኤክሴል ላይ አስተካክለን መልሰን ስናስገባ የነበረው ዜሮ መሆን ስለማይችል ማለት ነው፣ ነጋቲቭ አንድ ነው ዝቅተኛ። ስለዚህ ያንን ካልኩሌሽን የሚሰራ ኤክሴል ላይ ወስደን መጨናነቅን የሚቀንስ ነው ማለት ነው። ይሄ እንደምታዩት ፊሉ ነው ፊሉ ላይ ሁሉም ዲቴል አለበት። ይሄ ማይነስ 3 ልበልና ጥንቅቅ ያለ ነው ባይ ዘይ። ይሄ ፊሉ ነው። ፊሉ እራሱን ችሎ ነው የተሰራው። ዋይድኒንግ አለው። የዋይድኒንግ ፎርሙላዎች አሉት። የስሎፕ ፎርሙላዎች አሉት። እያንዳንዷ ነገር እዚህ ውስጥ የተካተተች ነች ማለት ነው። በጣም የሚሰራ 7 ሚሊ ነው። ከዛ በመቀጠል እንግዲህ በመጀመሪያ ምን ላሳያችሁ። በጣም ብዙ ሰዎች የሚቸገሩበት ብዙ ሰብ አሴምብሊዎች ወርከብል የማይሆኑበትን እንትን ነው የማሳያችሁ ይሄ ለዝቅተኛ ዴብስ ብዙ ሰዎች ሂንጅ ሳያስቀምጡ ነው ና የሚነሱት ቺን ሂንጅ ሂንጃቸውን ሳይሰጡ ተነስተው ፊላቸው ዜሮ ድረስ የሚሄድባቸው ሰዎች አሉ እና ያንን ሲቪል ስሪዲ በጣም ስለሚምታታበት ሰብ አሴምብሊው ከሄደ በኋላ ወርከብል አይሆንም እና ለሂንጅ ለሚኒመም ዴብዞች እነዚህን ዴብዞች ፌል ናቸው። ነገር ግን በከት ስር ነው የሚሰራቸው፣ እና እነዚህን ሁሉ ያካተተ ነው። ዴቾች አሉት። እዚህ ጋር እንደምታዩት በሲዎች የተከፈለ ነው ዲቹ። ትራፊሲዮ ላይ ያለ ሪንፎርስድ ኮንክሪት አለ፣ ማሰነሪ አለ። እነዚህ እዚህ ውስጥ እየገባ ነው። ዲሽ ታይፓቸው ስለተቀመጠ እያንዳንዳቸውን ዲሽ ታይፕ እየቀያየርን መጠቀም እንችላለን ማለት ነው ሲቪል ስሪዲ ላይ እነዚህ በጣም ወርከብል ናቸው ይሄ ማሰነሪ ነው እንደምታዩት ትራፒዞይዳል አለው ይሄ ይሄ ሹልደር ከዲቻችን ጋር አብሮ ፍሌክሲብል የሆነ እና ቅርጹን የሚቀያይር የመጣውን እያንዳንዱን የዲች ታይፕ የሚቀበል ነው ማለት ነው። ወደ አምስት አይነት የዲች ታይፕ ነው ያለው በሶስት ነው የተቀመጠው ምክንያቱም ሌላው እንዳለ እዚህ ሁለቱ እዚህ ትራፒዞይድ አሉ ስላለ ማለት ነው። ይሄንን ለምሳሌ አሁን የዲስቲክነስን ብናጠፋ ዲቲን ብናጠፋ ዜሮ ቢሆን ይሄ እንደዚህ ይሆናል ማለት ነው። እርዝ ሆኖ ትራፒዞይዳል የሆነ ይሆናል ማለት ነው። ይህንን ብናጠፋ ከዛ ዲሽዊድዛችን ብናጠፋ ዲሽዊድ ዜሮ ቢሆን በቀጥታ ወደ እርዝ ዲችነት ይቀየራል ማለት ነው። እዚህ ጋር ዲች ኢንሰርሽን የምትላለች ዲች ኢንሰርሽናችን ይሄ ዜሮ ፖይንት ዜሮ ዋን ቢሆን በጣም ከዜሮ የቀረበ ቁጥር ነው እና የምትጠቀሙት አያችሁት፣ እርስ ዲች ሆነ ማለት ነው። እንደዚህ ያለ ወደ አምስት አይነት የሚቀያየር ሰብ አሴምብሊ ነው። ይህንን ሰብ አሴምብሊ ነው የምትወስዱት ይሄ ሰብ አሴምብሊ ብቻ አይደለም፣ ከሰዓት አንጻር ሁሉንም ላሳያችሁ ስላልቻልኩ እንጂ፣ ሁሉም ሰብ አሴምብሊዎች አሉ። የሪቴኒንግ ወል ሰብ አሴምብሊ አለ፣ ሹልደር ለብቻው አለ፣ ሌን ለብቻው አለ። ከፈለጋቸው እነዚህ ሪፕሌስመንት የተካተተላቸው አሉ ሰብ አሴምብሊዎች በጣም ከት ኦቨርከት ሲኖር ከት ሪፕሌስመንት ያለው ኦቨርከት ኦቨርፊል ሲኖር ፊል ሪፕላስመንት ያለው አለና እነዛን ሁሉ የሪፕላስመንት እንትኖችን ያካትተን ሰባት ሲምብሊ አለ። የሪቴኒንግ ወል አለ፣ እንደነገርኳችሁ የጋቢውንም አለ። በጣም ብዙ ሰባት ሲምብሊዎችን አካተን ነው እና አብረን የምንሄደው እነዛን ሰባት ሲምብሊዎች አካተን ስንሄድ ሰብ አሴምብሊዎች መውሰድ ብቻ ሳይሆን እያንዳንዱ ሰብ አሴምብሊ እናንተ መስራት እንድትችሉ የሰብ አሴምብሊ ቲቶሪያል ሁሉ ይኖረናል እና ብትቀላቀሉት ብዬ በጣም ነው የምመክራችሁ። በጣም ጠቃሚው የቲቶሪያል ክላሳችን እንደሚሆን ተስፋ አደርጋለሁ እና ስፔሻል ቲቶሪያልን ብትቀላቀሉ እና እየደወላችሁ ብትመዘገሩ ያንን ቱቶሪያል ያለ ሲቪል ስሪዲ ብትወስዱ እጅግ በጣም ፕሮፌሽናል የሚያደርጋችሁ ነው ብዬ ነው የማስበው። ቱዘ አድቫንስ ሌቭል ነው እና የሚሰጣችሁ ዌልካም፣ ላለው ለምትመጡት እንግዲህ